ክብርት መቅደስ ዳባ የፌዴራል ጤና ሚኒስትር ለጊዜዎት በጣም አብዝቼ ነው የማመሰግነው። እጅግ አድርጌ አመሰግናለሁ። መከላከል ላይ መሰረት ያደረገ የጤና ፖሊሲ ነው የምንከተለው። ከለውጡ በኋላ ደግሞ አክሞ ማዳን የሚል ጽንሰ ሀሳብም ያለበት ነው። ባለፉት ዓመታት አክሞ ማዳን የሚለው ጽንሰ ሀሳብ ምን ለውጥ አመጣ ለሀገሪቱ? በጣም በብዙ ተቋማት ውስጥ ከዚህ በፊት ያልነበሩ ኢንቨስትመንቶች በሰፊው መንግስት ኢንቨስት እያደረገ ነው ያለው። አንደኛው የጤና ተቋማት መሰረተ ልማት ማስፋፋት ምክንያቱም መከላከል ላይ እንሰራለን ተኝቶ ታክሞ ወይም ደግሞ በተመላላሽ ታክሞ አገልግሎት መስጠት የሚያስፈልገንን ደግሞ ተደራሽነት ለመጨመር የመሰረተ ልማት በሰፊው ኢንቨስት እየተደረገን ያለው ማለት ነው። ከዛ በተጨማሪ ደግሞ ግብአቶች የማሟላት ስራ በጣም ትኩረት ተሰጥቶ እንዲሰራ አድርጓል። ከዛ በተጨማሪ ደግሞ ሰዎች ወደ ተቋም መጥተው አገልግሎት ማግኘት እንዲችሉ በመፍራት ይሄንን ባወጣ ይሄ ተቋም ብሄድ ብር አይኖረኝም ብለው እንዳያስቡ የኢንሹራንስ መንገዳችን ላይ በጣም ትኩረት ተሰጥቶ ተሰርቷል። ያም እንግዲህ በዚህኛው ዓመት ብቻ ብንመለከት የማህበረሰብ አቀፍ ጤና መድናችንን ብናየው ወደ 63 ሚሊዮን ሕብረተሰብ የዚህ የማህበረሰብ አቀፍ ጤና መድን ተጠቃሚ እንዲሆን ተደርጓል ማለት ነው። የፖሊሲው ለውጥ አንድ ያመጣው ምንድን ነው? የመንግስትና የግል ዘርፍ ትብብርን በደንብ እንዲያሰፋ እድል ሰጥቷል። በጤናው ዘርፍ ላይ ያለውን የፋይናንስ ክፍተት ለመሙላት እየተሰሩ ያሉ ሀገር በቀል ሳቢዎች ምናልባት ከፖሊሲው አኳያ ምን መልክ አላቸው ማለት እንችላለን? በፈጠራ የተሞሉ የፋይናንሻል መንገዶችን መጨመር፣ መንግስት ለዘርፉ የሚሰጠውን የበጀት መጠን ከፍ ማድረግ፣ በተለይ ደግሞ ባለድርሻ አካላት አንድ ላይ ሰርተን ወደ ዘላቂ የፋይናንስ ወይም ደግሞ ከ ከአገልግሎቱ ከጤና አገልግሎት ላይ የሌሎች ባለድርሻ አካላት በጊዜ ብዛት እየቀነሰ እንኳን ቢመጣ መንግስት አብዛኛውን ነገር ና ህብረተሰቡ ና በአጠቃላይ የሀገሪቱ የጤና ፋይናንስ ራሱን መቻል የሚችልበትን ነገር እንደ ጤና ኢኖቬቲቭ ፋይናንስ ብለን ጀምረናል በሀገር ውስጥ የሚመረቱ የመድኃኒት አቅርቦቶች ላይ ጤና ሚኒስቴር እየሰራቸው ያሉ ስራዎች በሂደት ላይ እንደሆኑ እረዳለሁ ምን ውጤት እያመጣላችሁ ነው ሎካል ማኒፋክቸሪንግ የኢኖቬቲቭ ፋይናንስ አንዱ አካል ነው ራስን በራስ መቻል ከጀመረ ወጪዎቻችንን እየቀነሰን እንመጣለን። መጀመሪያ ትንሽ ሊከብድ ይችላል። በጋራ ሰፊ ምርት እስክንጀምር። ነገር ግን በሀገር አቀፍ ደረጃ እየተሰሩ ያሉ ነገሮች መስተሳሰር ሲጀምሩ የምናገዛበት መድኃኒቶች ላይ፣ ሌሎች ላይ የምናወጣውን ወጪ በጋራ ግዥ እያደረግን ወጪዎችን መቀነስም አንዱ ትኩረት አድርገን እየሰራንበት ያለ ነው። የዘላቂ ፋይናንስ ስርዓታችንም አንዱ ይሆናል ማለት ነው። እነዚህ እንግዲህ በምሳሌ የሚጠቀሱ ናቸው። የፌዴራል የጤና ሚኒስትር ክብርት ዶክተር መቅደስ ዳባ ለጊዜዎትም ለሀሳቦትም በጣም አብዝቼ ነው የማመሰግነው። ጋርጌ አመሰግናለሁ።